አቡዘር፣ አልጊፋሪ። ከአቡዘር የበለጠ እውነተኛ ና ታማኝ ሰው ምድር አልተሸከመችም ሰማይም አላጠለለችም። ነቢዩ ሙሐመድ ሰለላሁ አለይህ ወሰለም። ውድ የሀያት ሚዲያ ቤተሰቦች፣ እንዲሁም ለቻናሉ አዲስ የሆናችሁ እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። በዚህ ቻናል እስላማዊ ታሪኮች፣ የሰሀቦች ታሪክ ይቀርብበታል። እንደዚህ አይነት ይዘቶች ያላቸው የምትወዱት ከሆነ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሆኑ። መካን ከውጭው ዓለም ጋር በሚያገናኘው ሸለቆ ውስጥ የጊፋር ጎሳ ይኖር ነበር። ጊፋሮች የሚኖሩት በሶሪያና በመካ መካከል ይመላለሱ ከነበሩት የቁረይሽ ሲራራ ነጋዴዎች በሚያገናኛቸው መገናኛ ስጦታዎች ነበር። ፍላጎታቸውን ለማሟላት የሚበቃ ወረት ባልተሰጣቸው ጊዜ እነዚህ ሁኑ ነጋዴዎች በድንገት አጥቅቶ በመዝረፍ ሕይወታቸውን ይመራሉ። የቅጽል ስሙ አቡ ዘር የሆነው ጁንዱብ ኢብኑ ጁናዳህ የዚህ ጎሳ አባል ነበር። በጀግንነቱ በሰላማዊነቱና በአርቆ አሳቢነቱ እንዲሁም የእሱ ወገኖች ይገዟቸው ለነበሩት ጣዖታት በነበረው ጥላቻ ይበልጥ ይታወቃል ቂልነት የተሞላባቸውን ሃይማኖታዊ እምነቶች አረቦች የተሰማሩባቸው ሃይማኖታዊ ንቅዘቶች ያልተቀበለ ሰው ነበር። አቡ ዘር በውዳዳን በረሃ ውስጥ እንደነበር፣ በመካ አንድ አዲስ ነቢይ ስለመምጣታቸው ወሬ ደረሰው። የእሳቸው መምጣት የህዝቡን ልብና አእምሮ ለመለወጥና ከጥንቆላ አምልኮ ነፃ ለማውጣት እንደሚረዳ በእርግጥ ተስፋ አደረገ። ብዙም ሳይቆይ ጊዜ ሳያባክን ወንድሙ አኒስን ጠርቶ እንዲህ አለው። ወደ መካ ሂድና ነብይ ነኝ ከሰማይ ራእይ ይውርድልኛል ስለሚለው ሰው አግኘት የቻልከውን ያህል መረጃ አሰባስብ። እሱ ንግግሮች መካከል አንዳንዶቹን አዳምጠና ተመልሰህ መጠህ ለኔ ትነግረኛለህ። አኒስ ወደ መካ በመሄድ ከነቢዩ ሰለላሁ ዓለይሂ ወሰለም ጋር ተገናኘ። እሳቸው የሚናገሩትን ካዳመጠ በኋላ ወደ ዋዳን በረሃ ተመለሰ። አቡ ዘርም ስለ ነብዩ በታላቅ ጉጉት ጠየቀ። ሰዎችን ወደተከበረ ተከበረ ደረጃዎች የሚጣራ አንድ ሰው አለው። በሚናገረው ነገር ውስጥ ደግሞ ተራቀን የለም አለ አኔስ። ህዝቡ ስለ እሱ ምን ይላል? በማለት አቡ ዘር ጠየቀ። ጠንቋይ እድል ፈራጅና ባለቅኔ እንዲሁም ገጣሚ ነው ይላሉ። የማወቅ ጉጉቴ አልረከም። ይህን ጉዳይ ከዳር ማድረስ አለብኝ። ወደዚያው ሂጄ የዚህን ነብይ ስራ እስከመረመር ድረስ ቤተሰቦችን ትጠብቅልኛለህ? አዎ፣ ነገር ግን መካውያን ተጠንቀቃቸው። አቡዘር መካድ በደረሰ ጊዜ ከፍተኛ ጥንቃቄ ለማድረግ ወሰነ። ቁረይሽ በጣዖቶቻቸው መወገዝ የተነሳ እጅግ ተናደው ነበር። እነሱና ነቢዩ ተከታዮች ያሉበትን ፍጥጫ ከከተማይቱ ነዋሪዎች ሰማ። አስቀድሞ የጠበቀው ነበር። አንድ ሰው የነብዩ ተከታይ ወይም ጠላት መሆኑን ሳያውቅ ስለ ሙሐመድ ከመጠየቅ ግን ተቆጠበ። ሲጨልም በካዕባ ውስጥ ተኛ። አሊ ብን አቢ ጣሊብ ረዲየላሁ ዐንህ ሲያልፍ እንግዳ መሆኑን አወቀው። ቤታቸው እንዲመጣ ጠየቁት። አቡ ዘር ሌሊቱን ከእሳቸው ጋር አሳልፎ ማለዳ ላይ የውሃ ኮረጆንና ስንቅ የያዘበትን ቦርሳውን ይዞ ወደ ካዕባ ተመለሰ። አንድም ጥያቄ አልጠየቀም፣ እሱም አልተጠየቀም። አቡዘር ዘር ስለ ነብዩ ምንም ነገር ሳያውቅ የሚቀጥለው ቀን አሳለፈ። ችቱ ላይ ለመተኛት ሄደ አሁንም አልይ ባጠገቡ ሲያልፉ፣ አንተ ደግሞ ቤትን አታውቅም ምን? አሉት በቀልድ መል። አቡ ዘር ተከትሏቸው በመሄድ በእሳቸው ቤት ለሁለተኛ ለሊት አሳለፈ። አሁንም ምንም ነገር አልተጠያየቁም። ይሁንና በሶስተኛው ለሊት አልይ ወደ መካ ለምን እንደመጣ አትነግረኝም ማለት ነው ብለው ጠየቁ። እኔ ወደምፈልገው ለመምራት የምትስማማ ከሆነ ብቻ ነው አለ። አልይ ተስማሙ። አቡዘርም ከሩቅ ቦታ ወደ መካ የመጣሁት አዲሱን ነብይ ለመገናኘትና ከሚናገረው መሀል ጥቂቱን ለማዳመጥ ፈልጌ ነው። አለ የዐሊይ ፊት በደስታ ፈካ። እንዲህም አለ፣ በአላህ ስም እምላለሁ በትክክል የአላህ መልእክተኛ ናቸው። ከዚያም ለአቡዘር ስለነቢዩና ስለትምህርታቸው መናገራቸውን ቀጠለ። በመጨረሻም እንዲህ አለው፣ አዋት እንደነቃን እኔ ወደምሄድበት ተከተለኝ። ማንኛውንም ላንተ የሚያሰጋ ነገር የማይ ከሆነ ለሽንት እንደሚጸዳዳ ሆኜ ቆም እላለሁ። ጉዞን ከቀጠልኩኝ እኔ ከምገባበት ግባ። አቡዘር ነቢዩን ለማየትና የተገለጡላቸውን የራእይ ቃላት ለማዳመጥ ከነበረው ኃይለኛ ናፍቆት የተነሳ ከዚያ በኋላ በነበረው ሌሊት እንቅልፍ ሸለብ እንኳን አደረገውም። እንገቱ ያልዬን እግር በእግር እየተከተለ ነብዩ ካሉበት ደረሰ። አሰላሙ አለይኩም የአላህ መልክተኛ፣ አለ አቡዘር። ወአለይኩም ሰላም ወረህመቱላሂ ወበረካቱ ሲሉ ነብዩ መለሱለት። ሰለላሁ አለይሂ ወሰለም። ከዚህም የተነሳ አቡዘር ለነቢዩ እስላማዊውን ሰለምታ በማቅረብ የመጀመሪያው ሰው ነበር። ከዚያም በኋላ ይሄው ሰላምታ ተስፋፋ፣ ለሁሉም ሰው መጠቀሚያ ሆነ። ነብዩ ሰለላሁ አለይሂ ወሰለም አቡ ዘርን ተቀበለው፣ ወደ እስላም እንዲገባ ጋበዙት። ምስክርነትን በመስጠት አዲሱን የህይወት ቀመር ተቀበለ። ኢስላምን በጧቱ ከተቀበሉት የመጀመሪያ ሰዎች መካከል ለመሆን በቃ። ታሪኩ ለራሱ እንተውለት እንዲህ ይተርክልናል። ከዚያ በኋላ ከነቢዩ ጋር መካ ውስጥ ቆየሁ። እሳቸውም ኢስላምንና ቁርአንን ማንበብ አስተማሩ። ከዚያም ኢስላምን ስለመቀበልህ መካ ውስጥ ላንድም ሰው እንዳትናገር ይገድሩሃል ብዬ ፈራለሁ አለኝ። ነፍሴ በእጁ ባለችው ፈጣሪ ሰምምላለሁ። ወደ ተቀደሰው መስጊድ ሄጄ ለቁረይሾች መካከል የሀቅ መንገድን እስከማውስ ድረስ መካለቀ አልሄድም በማለት ቃል ገባሁ። ነብዩ ዝም እንዳሉ ቆዩ። እኔ ወደ መስጊድ ሄድኩኝ። ቁረሾች ቁጭ ብለው ያወሩ ነበር። መካከላቸው ገብቼ የምችለውን ያህል ድምጼን ከፍ በማድረግ እናንተ የቁረሽ ህዝቦች ሆይ ከአላህ በስተቀር አምላክ አለመኖሩንና ሙሐመድ የአላህ ምልክተኛ መሆኑን መሰክራለሁ በማለት ተናገርኩ። አላቴ ወፈጣን ውጤት አሳዩ። ከተቀመጡበት ዘለሉና ይህ ሃይማኖትን የካደ ያዙት አሉ። አንጠልጥለው ያለ ርህራሄ መቱኝ ጀመር። የፈለጉት ሊገድሉኝ ነበር። ነገር ግን የነብዩ አጎት አባስ ኢብኑ አብዱል ሙጣሊብ ማንነቴን በማውቃቸው በኔ ላይ የሚፈጽመው ድብደባ እንዲቆም አደረጉ። ወየውላችሁ ከጊፋር ጎሳ የመጣ ሰው ገድላችሁ የንግድ ጭኖታቻችሁ በእነሱ ግዛት ያልፋልን? ሲል ተናገራቸው። ለቀቁኝ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመልሼ ሄድኩኝ። የኔን ሁኔታ ባዩ ጊዜ ኢስላምን መቀበልህን በይፋት ትናገር ብዬ አልነገርኩ። ምን አለኝ? የአላህ መልእክተኛ ሆይ ነፍሴን ፈልጋው የነበረውን ነው ያሰቡ ተሳክቶልኛል፣ አልኳቸው። እሳቸውም ወደ ህዝቦቹ ዘንድ ሂድና ያየኸውን፣ የሰማኸውን ነገራቸው፣ ወደ አላህ ጠራቸው። ምናልባት አላህ በአንተ አማካኝነት ጥሩ ነገር ይሰጣቸዋል፣ አንተም በእነሱ አማካኝነት ምንዳ ይሰጥሃል። እኔ የጋህዳዋ መጀመሪያን መጠናከሬን ስትሰማ ተመለስ ብለው ሸኞኝ። እኔም ወደ ህዝቦቹ ተመልሼ ሄድኩ። ወንድሜ ያኒስ ምን አደረግክ ሲል ጠየቀኝ። ሙስሊም እንደሆንኩና በሙሐመድ እውነተኛነት ትምህርት እንዳመንኩ ነገርኩት። ሃይማኖቱን የምቃወም አይደለሁም፣ እስላምን ተቀብያለሁ አለ። ሁለታችንም ወደ እናታችን ሄድን እስላምን እንድትቀበል ጋበዝናት። ሃይማኖታችሁ የምጠላው ምንም ነገር የለኝም፣ እኔም እስላምን ንቀበላለሁ አለችኝ። ከዚያን ቀን ጀምሮ ይህ አማኞች ቤተሰብ ጊፋሮችን ወደ አላህ በመጋበዝ ያለ ድካም ተንቀሳቀሰ። ከዓላማቸው ቅንጣት አላፈገፈጉም። በመጨረሻም በርካታ ህዝብ ሙስሊም ሆነ። የጀማ የህብረት ሶላት ተቋቋመ። አብዘር ነብዩ ወደ መዲና ሄደው የበድር የእሁድና የኸንደቅ ውጊያዎችን እስከ ተደረጉ ድረስ በበረሃ ቤቶ ቆየ። በመጨረሻ ነብዩን የግል አገልጋያቸው እንዲሆን ጠየቃቸው። ተስማሙ። በእሱ ጓደኝነትና አገልጋይነት ደስታ ተሰማቸው። ለአንዳንድ ጊዜም ነብዩ ከሌሎች የተለየ ለአቡዘር የፍቅር መንፈስ ያሳዩት ነበር። ባገኙት ጊዜ ጀርባውን መታ መታ እያደረጉ በፈገግታ ደስታቸውን ይገልጹለት ነበር። ከነብዩ ሞት በኋላ አቡ ዘር ሀዘኑ በረታበት። በመዲና መቆየት አልቻለም። ወደ ሶሪያ ሄደ። በአቡበክርና በዑመር ኸሊፋነት ዘመንም እዚያው ቆየ። በኡስማን ኸሊፋነት ዘመን ዳማስቆስ ውስጥ ተቀምጦ ሳለ ሙስሊሞች ለዓለማዊነትና ለቅንጦት ቦታ መስጠት መጀመራቸውን ተመለከተ። በጣም ማዘነ። ኡስማንን ወደ መዲና እንዲመጣ ጠየቁት። በመዲናም የዓለማዊ ሸቀጦችና ደስታ የሚያሳድዱ ሰዎችን ከመጠን በላይ ይቃወም ጀመር። ስለዚህ የኦስማን በመዲና አጠገብ ወደምትገኘው አረብዛህ ወደምትባል አንዲት ትንሽ መንደር እንዲሄድ አዘዙት። እዚያም ህዝቡ በዓለማዊ ጥቅሞች መጠመዱን በመወገዝና ከዚህች አላፊ የዓለም ይልቅ የወዳኛውን ዓለም ዘላለማዊ መኖሪያ በመምረጥ የነብዩን የእሳቸውን ባልደረቦች ውርስ በማያዝ ከህዝቡ ርቆ ቆየ። አንድ ጊዜ አንድ ሰው ሊጠይቀው መጥቶ በቤት ውስጥ ያለውን መቃኘት ሲጀምር ባዶ ሆኖ አገኘው። ንብረቶችህ የት አሉ ሲል አቡዘርን ጠየቀው። አቡዘርም እኔ ከሀብታችን መካከል በላጮቹን የምልክበት ቤት ማለትም የውዳኛው ዓለም አለን፣ አለ። ሰውዬው ምን ማለቱ እንደሆነ ተረድቶ ስለነበረ፣ ነገር ግን በዚያ በመኖሪያ ቤት ውስጥ እስካለህ ድረስ የግዴታ ጥቂት ንብረቶች ሊኖሩ ይገባሃል አለው። በዚህ ጊዜ የዚህ ቤት ባለቤት በዚህ ውስጥ እንዳለ አይተወንም በማለት አቡዘር በአላህ ላይ ያለውን ተስፋ ገለጸለት። አቡዘር በቀላልና በቁጠባና ኗሩ እስከ መጨረሻ ቀጠለ። አንድ ጊዜ የሶሪያ አሚር ወይም መሪ ለጉዳዩ መፈጸሚያ እንዲያውለው 300 ዲናሮችን ይልክለታል። እሱ ግን የሶሪያ አሚር ከኔ ይልቅ ገንዘብ ማግኘት ያለበት አንድ የአላህ አገልጋይ አጥቶ ይሁን በማለት ዘቡን መለሰ። ከሂጅራ በኋላ በሰላሳ ሁለተኛው አመት ለስጋው የማያድር የነበረው አቡ ዘር አለፈ። ነቢዩ ሰለላሁ ዐለይሂ ወሰለም ከአቡ ዘር የበለጠ እውነተኛና ታማኝ ሰው መሬት አልተሸከመችም ሰማይም አላጠለለችም በማለት ተናግረውለት ነበር። አላህ ስራውን ይውደድለት። ረዲየላሁ አን አን አቡ ዘር። እዚህ እዚ ድረስ አብራችሁኝ ስለነበራችሁ አመሰግናለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ሳጥን ውስጥ ላይ ማስቀመጥ ትችላላችሁ። አብራችሁኝ ስላላችሁ በጣም ደስ ይለኛል፣ ያበረታኛል፣ ያግዘኛል። በሌላ ፕሮግራም በአዲስ አይን እስክንገናኝ ድረስ መልካምን ሰንብት። ሰላሙ አሌይኩም ወረህመቱላሂ ወበረካቱህ።